ከዚህ በፊት እንግዲህ እንደምታውቁት በተለይ ሜላትና ሩታ እጅግ በጣም እንደማይዋደዱና ትልልቅ ጸቦችን ሲያስተናግዱ እንደነበረ በደንብ እናስታውሳለን። እንግዲህ በዛሬ ዕለት ደግሞ የተፈጠረ አዲስ ነገር አለ። ምንድን ነው የተፈጠረ? በደንብ እነግራቸዋለሁ። በሜላትና በሩታ ዙሪያ እንግዲህ ደስ የማይሉ ንግግሮች እንደነበሩና እጅግ በጣም እንግዲህ ጤነኛ ያልሆነ በጣም እንግዲህ የሚያጣላቸው ትልቅ ጸብም እንደተፈጠረ ሰምቻለሁ። በዚህ ጉዳይ ላይ እንግዲህ በደንብ አርጌ ለእናንተ ቪዲዮን አደርሳለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮችን ላይክ አድርጉ፣ ሀሳብ አስተያየታችሁን ኮመንት ስራ አስቀምጦልን። ወደ ጉዳያችን እንደምታውቁት እንግዲህ ያው ሜላትና ሩታ ከዱሮ ጀምሮ ጸበኞች እንደነበሩና በጣም ብዙ ነገሮችን እንዳሳለፉ በደንብ እናውቃለን። ለምሳሌ ያክል እንግዲህ ከአንድ አመት በፊት ሩታና ሜላት እጅግ በጣም የሌለ እንግዲህ ትልቅ ጸብ ውስጥ ነበሩ። በዛን ሰዓት እንግዲህ በጣም ደስ የማይሉ ንግግሮችን ሲያደርጉ ነበረ። አብርሃም በዚህ ዙሪያ እንግዲህ አንዳንድ ነገሮችን ሲናገር እንደነበረ በደንብ እናስታውሳለን። በተለይ እንግዲህ ህይወታቸው መሃል ጣልቃ ገብታ ማይደረጉ ነገሮችን ስታደርግ ነበረ ሜላት ያንን ነገር

ሩታ መጨረሻ በቃ እጅግ በጣም በጣም እንዳዘነችባት እና በስተመጨረሻ እንግዲህ ከእሷ ጋራም ምንም አይነት ጓደኝነትም ይሁን እንደ እህትም ማየት እንደማትፈልጋት እንግዲህ ስትናገር እንደነበረ በደንብ እናስታውሳለን። እንግዲህ ለማታውቁ ሜላት ማለት የሩታ እህት ናት። እጅግ በጣም ብዙ ነገሮችን አብሮ አሳልፏል፣ በተለይ ከሩታ ጋራ ምክንያቱም እንግዲህ ያሳለፉት ያሳለፉት ጊዜያት በሙሉ እጅግ በጣም ከባድ ጊዜ ነበረ። ምክንያቱም እንግዲህ ያው እንደምታውቁት ሩታና ሜላት ማለት በጣም በፊት ይዋደዱ ነበረ። ከዛ በኋላ እንግዲህ ትልልቅ ፀቦች ተነስቶ ነበሩ። የተነሱት ደግሞ ምንድን ነው ያው የአብርሃምን ጉዳይ እጅግ በጣም እንግዲህ ታከረው ነበረ ሜላት ሜላት። እንግዲህ አብርሃምና ሩታ በጭራሽ አብሮ እንዳይሆኑ ከፍተኛ ጥረት ስታደርግ እንደነበረ በደንብ እናስታውሳለን። ከዛ በኋላ እንግዲህ ምንድን ነው የተፈጠረ አሁን ላይስ ምንድን ነው የተፈጠረው? የሚለውን ነገር በደንብ አድርጌ ነግራችኋለሁ። እንግዲህ ከዛ በኋላ ምንድን ነው የተፈጠረው ብላችሁ በተለይ የጠየቃችሁ ሰዎችም አላችሁ። በተለይ ከዚህ በፊት የተፈጠረው አንድ ትልልቅ ነገሮች ነበሩ። አብርሃምና ሩታ በጭራሽ አብሮ እንዳይሆኑ ከፍተኛ ሴራዎችን ስታሴር የነበረች ሴት ናት ሜላት። እንግዲህ ወደ ራሷ ሕይወት ተመልሳ ልጅ ወልዳ መኖር ከጀመረች በኋላ ትንሽ ተረጋግታ ነበረ። ከዛ በኋላ እንግዲህ በተደጋጋሚ ማለት ሩታን የሚነካ ነገሮችን በማድረግ እሷንም ይሁን አብርሃምንም እጅግ በጣም ስታሳዝን እንደነበረ በደንብ እናስታውሳለን። በዛሬ ዕለት ደግሞ እንግዲህ እጅግ በጣም በሚያሳዝን ሁኔታ በትላንትናው ዕለት እንዳያችሁት ከሆነ ሩታ ወደ ቤቷ ተመልሳ ነበረ። እጅግ በጣም ደስ በሚል ሁኔታ እንግዲህ ወደ እናቷ ቤት ስትመለስም ጥሩ የሆነ ፕሮግራምም አዘጋጅቶ ሲቀበሏት ነበረ። እጅግ በጣም ደስተኛ ሆኖ ነው ያምሹት። በተለይ እንግዲህ ከሚላት ጋራም በጣም ደስተኛ ሆኖ እንዳመሹ በደንብ አይተን ነበረ። በዛሬ ዕለት ጠዋት ላይ እንግዲህ አንዳንድ ንግግሮች እንደጀመሩና ሩታና ሜላት እንግዲህ ወደ በፊቱ ጸብም ለመግባትም እንግዲህ በማይሆን መንገዶች እየተነጋገሩ እንደነበረ መረጃው ደርሶኛል ማለት ነው። እንግዲህ የሜላትን ክፋት ማታውቁ ሰዎች ካላችሁ እጅግ በጣም በጣም ክፉ ሴት እንደሆነች ልነግራችሁ ፈልጋለሁ። ምክንያቱ ደግሞ እንግዲህ የተነሳው ጸብ በምን ተነሳ ብላችሁ ከጠየቃችሁኝ ያው እንደምታውቁ ሆስፒታል ሆና በተለይ ሩታ ሄርሜላ ልጠይቃት እንደመጣች በደንብ እናስታውሳለን። በዛን ሰዓት እንግዲህ ያው ሄርሜላ ተዋርዳ ነው ወደ ቤቷ የተመለሰችው። ያንን አንስታ እንግዲህ ሜላት እጅግ በጣም በሚገርሙ ሁኔታ ሄርሜላን አሰቃያችሁ ብላ እንግዲህ ስትናገር እጅግ በጣም ስሜታዊ ሆና ሩታ እንግዲህ በጣም ማይሆኑ ንግግሮችን እንደተነጋገሩ ነው እንግዲህ የሰማነው መረጃ የሚያሳየው። ምክንያቱ ደግሞ እንግዲህ ሜላት እጅግ በጣም እንግዲህ ማይሆኑ ንግግሮችን በማድረግ ትታወቃለች። እሱ ብቻ አይደለም፣ ሄርሜላ ለመደገፍ ደግሞ ለምን አሰበች የሚለው ነገር ደግሞ እጅግ ግራ የሚያጋባ ነገር ሆኖ ተገኝቷል ማለት ነው። እጅግ በጣም ከባድ ይሆናል ብዬ ነው የማስበው፣ ካሁን በኋላ የሚፈጠረው ነገር በተለይ በሩታና በሜላት ጉዳይ ላይ በጣም ሲሬስ ሆኖ ማየት አለበት ብዙ ሰው ብዬ ነው የማስበው። በተለይ ቤተሰቧ መሀል ገብቶ ያለውን ነገር ቢያስተካከል የተሻለ ነው። እነዚህ ልጆች እንግዲህ ሲጣሉ ዛሬ አይደለም መጣላት ከጀመሩ አሁን ዛሬ ወይም ደግሞ ከዚህ በፊት ተፈጥሮ የማያውቅ አይነት ነገር ሳይሆን ሁሌ ሁሌ በተደጋ ተደጋጋሚ ማለት ይቻላል በአብርሃም እና በሩታ ጉዳይ ላይ ጣልቃ እየገባች እጅግ የማይደረጉ ንግግሮችን እጅግ የማይደረጉ ድርጊቶችን ስታደርግ ስለነበረ ሜላት እንግዲህ አሁንም በዛ ሁኔታ መምጣቷ ደግሞ ሁላችንም በጣም የሚያሳዝን ነገር ይፈጥራል ብዬ ነው የማስበው። እንግዲህ በዚህ ጉዳይ ላይ ምንም ነገር አላለም አብርሃም፣ ምክንያቱም እንግዲህ አብርሃም ብዙ ነገሮችን ሲያጠፋ ነበረ፣ በጣም ብዙ ነገሮችን ሲያበላሽ ነበረ። በዚህ ሰዓት እንግዲህ እሱ በጣም ደስተኛ ሆኗል።

ልጁንም ስላገኘ በዛ ስሜት ውስጥ ስላለ ምንም ነገሮችን እያስተዋለ አይደለም። ከሄርሜላ ጋራ ያለውን ግንኙነት ለተወሰነ ጊዜ እንግዲህ አቁሞ ከሩታ ጋራም እንግዲህ የሆነ ደስ የሚል ሁኔታ ውስጥ እንደገባ ለማወቅ ለመረዳትም ችለና ማለት ነው። እሱ ብቻ አይደለም፣ በጣም የሚገርማችሁ ነገር ቤተሰብ በዚህ ጉዳይ ላይ ሲሬስ ሆኖ እየሄደበትም እንደሆነ ሰምቻለሁ። በተለይ እንግዲህ የሜላትና የሩታ መጣላት ድጋሚ እሱ ደግሞ እንደ አዲስ እንግዲህ ወደ ጉዳዩም እየተመለሱ እንደሆነና እነሱንም እንግዲህ መሀላቸው ጸብ እንዳይፈጠር ለማስታረቅም ከፍተኛ ጥረት እያደረጉ እንደሆነ ሰምቻለሁ ማለት ነው። በሌላ በኩል እንግዲህ እንደምታውቁት የሩታና የአብርሃም ጉዳይ ምን ላይ ደረሰ? ሊታረቁ ነው ወይስ የፍቺው ጉዳይ ምን ላይ ደረሰ? የፍቺው ጉዳይ እስከ መጨረሻው ድረስ ትሄድበታለች ብላችሁ ለጠይቃችሁ ደግሞ አንድ አዲስ ነገርም እንደተከሰተ ሰምቻለሁ። በተለይ እንግዲህ ይህንን ነገር ደግሞ ያደረጉት የአብርሃም ጓደኞች ተሰብስቦ አንድ ሐሳብ እንዳመጡና በዛም ሐሳብ ውስጥ እንግዲህ እየተነጋገሩበት እንደሆነ ያንን መረጃ ሰማ ደርሶኛል ማለት ነው። በተለይ እንግዲህ በጣም ቅርብ የሆነ ሰው ነው ይህን መረጃ የሰጠኝ። በሰጡኝ መረጃ እንግዲህ እጅግ በጣም ደስ የሚል ነገሮችም ተስፋ የሚሰጡ ነገሮችም እንዳሉ ለመረዳት ችያለሁ። ምክንያቱም እንግዲህ የአብርሃም ጓደኞች ተሰብስቦ ሽማግሌ በድጋሚ ወደ አብርሃምም ወደ ሩታም ተልኮ ያለውን ችግሮችን በደንብ አድርጎ ለመፍታት እንግዲህ ሐሳባቸውን እንዳቀረቡና በዚህ ጉዳይ ላይም እንግዲህ በተለይ አብርሃም፣ ከዛ ቦታ ሳይንቀሳቀስ እንዳለ በተለይ አሁን ሩታ ባለችበት ሁኔታ አብርሃምን ባለበት ሁኔታ ሽማግሌዎችን ከተላከ በኋላ ሁሉም ነገሮችን እዛ ሆኖ ፊክስ ለማድረግ እንግዲህ መንገድ እንደጀመሩና እጅግ በጣም ደስ የሚሉ ነገሮችን እየሰማ እንደሆነ እንግዲህ ያንን መረጃ ላደርሳችሁ ፈልጋለሁ ማለት ነው። እንግዲህ ደስ የሚል ተስፋ የሚሰጥ ነገሮች አሉ። አብርሃም በተለይ ወደ ጥፋቱ የማይመለስ ከሆነ ወደ ሄርሜላ ማይመለስ ከሆነ እጅግ በጣም በጣም ደስ የሚሉ ነገሮች ይከሰታሉ ብዬ ነው ማስበው። አብርሃም እንግዲህ ወደ ሄርሜላ የማይመለስበት መንገድ አለ ወይ ብላችሁ ከጠየቃችሁኝ፣ አዎ ትክክል፣ በትክክል እንግዲህ አብርሃም የማይመለስበት መንገድ አለ። ግን አብርሃም በፍጹም ሊቀየር ይችላል ብዬ ደግሞ በራሴ በኩል ልናገር አልችልም። ምክንያቱም አብርሃም በጣም ብዙ ነገሮችን ሲያደርግ ነበረ። እጅግ በጣም እንግዲህ ቃል ገብቶ በጣም ምሎ በጣም በሚገርም ሁኔታ ደግሞ ያንን ነገር መልሶ ሲያደርግ ስላየን ማመን ትንሽ ይከብደናል ማለት ነው። ስለዚህ እንግዲህ አብርሃም የራሱን ሕይወት የሚወሰንበት ጊዜ ላይ ጫፍ ላይ ደርሷል ማለት ነው። ስለዚህ እንግዲህ አሁን ከአሁን በኋላ የሚፈጠረውን በተለይ ሽምግልና የሚሆን በተለይ ሶስተኛ ሰዎችም ከመጡ እነሱን ለመቀበል

እሺ ብሎ መስማማት አለበት ብዬ ነው የማስበው። ሩታን ብትሆን እንግዲህ ለልጇ ስትል ይህንን ፀብ ብታቆምና ወደ ፍቅሯ ወይም ወደ ትዳሯ ወደ ተለመደው ብትመለስ መልካም ነው ብዬ ነው የማስበው። በተለይ አብርሃም የምመክረው ሁሌ አንድ ነገር አለ ከሄርሜላ ጋር ያለን ግንኙነት በፍጹም ትክክል ስላልሆነ ብታቆምና ካሁን በኋላ የራስን ሕይወት ብትኖር ይሻልሃል ብዬ ነው የምነግርህ። ስለዚህ እንግዲህ ነው ውሳኔ ለራስ ህይወትን የምታስተካክልበት ስለሆነ ቆም ብለህ ብታስብ መልካም ነው ብዬ ልነግርህ እፈልጋለሁ፣ ማለት ነው። በተለይ እንግዲህ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ከአርጎ ሀሳብ አስተያየታችሁን ኮሜንት ስር አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።